ከእንግዲህ በኋላ እዛች ቤተ መንግስት ላይ ያ ደም ተመርምሮ፣ ሃንድረድ ፖ ደም ተመርምሮ ኦ ሲሆን ብቻ ነው እዛች ቤተ መንግስት ላይ የምትገባ ኦ፣ የብለድ ግሩፕ ኦ፣ ደም ኦ፣ ስጋ ኦ፣ አጥንት ኦ። ስለዚህ እናንተ ከዚህ አታልፉ። እሽ እት ድርግ ምን አባት እዚህ ሚበላ የለው። የራስ አገር ሀገር የለ፣ የራስ ማንነት የለ፣ የራስ ምን አባት እዚህ። እሽ እሽ ይሄንን ያየ ነው ከአማራ ፖሊስ ይናፍቃችኋል፣ ይናፍቃችኋል። ከእንግዲህ በኋላ እዛች ቤተ መንግስት ላይ ያ ደም ተመርምሮ ሃንድረድ ፖ ደም ተመርምሮ ኦ ሲሆን ብቻ ነው እዛች ቤተ መንግስት ላይ የምትገባው ኦ የብለድ ግሩፕ ኦ ደም ኦ ስጋ ኦ አጥንት ኦ ስለዚህ እናንተ ከዚህ አታልፉ። ምን አባት እዚህ ሚበላ የለው። የራስ ሀገር የራስ ማንነት የሌለው ምን አባንተ እዚህ እኔን ያየነው ከአማራ ፖሊስ ይናፍቃችኋል።